ይህንን ልጅ ከማመስገን በቀር ምልለው እችላለሁ። በቀላሉ የዓለማችን ምርጡ ተጫዋች ነው። ከሊዮኔል ሜሲም ከካካም የተሻለው ተጫዋች ጎል የሚፈጥር አደገኛ ኮከብ ቁጥሮች ስለሱ የሚናገሩት በጣም ያስገርመኛል። ወደ ጎል ይመታል፣ ሙከራዎችን ያደርጋል፣ ወደ ተጋጣሚ የግብ ክልል ያለአንዳች ፍርሃት ይገሰግሳል። ሁሌም በአደገኛው ክልል ውስጥ አለ። ይሄ ልጅ አስገራሚ ነው። ሐምሌ 2009 ሰር አሌክዛንድር ቻፓን ፈርጉሰን ስለ ክርስቲያኖ ሮናልዶ የተናገሩት ነው። በፎንቻል ማዴራ፣ ሳንቶ አንቶኒዮ የካቲት 1985 እንደ ዩሮፓን አቆጣጠር ማርያ ዶሎሪስ ዶሳንቶስ እና ጆሴ ዴኒስ አቬሮ በሂደት የዘመናችን የኳስ ደረጃ ናት ላይ የተቀመጠውን ሕፃን ወለዱ። አባት ጆሴ ዴኒስ አቬሮ በወቅቱ የፊልም አክተር የነበሩትን የቀድሞ የአሜሪካ ፕሬዝዳንት ሮናልድ ሬገንን እጅግ ይወዷቸው ነበር። እናም የሚያደንቋቸውን አክተር ስም ለወለዱት ልጃቸው መጠሪያ ያደረጉት ክርስቲያኖ ሮናልዶ ሳንቶ ሳቪየሮ ከማዲራ ፉንቻል እስከ ሳንቲያጎ ቤርናቢዮ። ዮሐን ክራይፍ በ2008 ላይ ይሄ ተጫዋች ከጆርጅ ቤስትም ከዴኒስ ሎም ይበልጣል ብሎለታል። ሮናልዶን በትሪቡን ፕላኔታችን ኳስን በላቀ ደረጃ ከሚጫወቱ ሁለት ተጫዋቾች አንዱ እንደ አቂም እንደ ክንፍ ተጫዋችም ሲጫወት የማይቸገር ጎል እንዳሻው የሚያገባ ኳስ ከፍጥነቱ ሳይደናቅፍ የሚያንከባልል በግሩም ሁኔታ የሚያሻግር ጭራሽ ቅጣት ምት ስፔሻሊስት እንቅስቃሴው ሚዛኑን ጠብቆ መጫወቱ፣ ፍጥነቱ፣ ድሎችን አጠቃቀሙ አእምሮ ምርጥ ያስባሉት ኮከብ አንድ ለአንድ ማንኛውንም ተከላካይ የሚያሸበር ኳስ መግፋት ከፍጥነት ጋር የተዋሃደለት ጎል አምራች ታታሪ ከቀጭን ታዳጊነት ወደ ፈርጣማ ወጣትነት በከፍተኛ ልምምድና ስራ ራሱን የቀየረ ይህ የዛሬ ኮከብ ተጫዋች የሴት ቅድመ አያቱ ኢዛቤል ዳ ፒዳድ ከአፍሪካዊቷ ኬፕ ቨርዴ ደሴት የተወለዱ ናቸው። ከአንድ ወንድሙና ከሁለት እህቶቹ ጋር በአንዲት ክፍል ውስጥ ኑሮ ለማሸነፍ ይተጋ እንደ ነበር የልጅነት ታሪኩ ያስረዳል። ገና በ14 ዓመቱ ሕይወቱን በእግር ኳስ ብቻ ለመቀየር ከእናቱ ጋር ይስማማል። ሮናልዶ አካዳሚያ ስፖርቲንግን ይቀላቀላል። በ15 ዓመቱ ግን እግር ኳስን እንዳያቆም የሚያስገድድ የልብ መም እንዳለበት ይታወቃል። በእናቱ ስምምነት መሰረትም ቀዶ ጥገና ተደርጎለት ወደ እግር ኳስ ይመለሳል። በስፖርቲንግ እያለ በ2002 ካርሰን ቬንገር ጋር ተገናኝቷል። ወደ ሊቨርፑል ማቅናት የሚችልበት አጋጣሚም ነበር። በመሃል ግን ሰር አሌክስ ፈርጉሰንና ዩናይትድ ትኩረት ውስጥ ገባም። በ2003 ስፖርቲንግ ሊዝበን ማንቸስተር ዩናይትድን በስታዲዮ ጄዚ አልቫልዳ ሦስት ለአንድ አሸነፈ። ያኔ የማንቸስተር ተጫዋቾች ወሬ ሁሉ ስለ ክሪስቲያኖ ሮናልዶ ነበር። የዩናይትድ ተጫዋቾች ይሄ ልጅ ወደ ማንቸስተር ዩናይትድ መምጣት አለበት ሲሉ ፈርጉሰንን አስጨንቀው ጠይቋቸው

ነ ጆርጅ ቤስት ብሪያን ሮብሰን ኤሪክ ካንቶና ዴቪድ ቤካም የለበሱትን ሰባት ቁጥር መለያ ለበሰም እሱ በስፖርቲንግ ሊዝበን እያለ የሚለብሰውን 28 ቁጥር መለያ ቢጠብቅም ባለተሰጠው ተጫዋች የማንቸስተርን ውድ ቁጥር ፈርጉሰን መረጡለት በኦልትራፎርድ የክርስቲያኖ ሮናልዶ ተአምር ከቦልተን ወንደረርስ ጋር ተሰልፎ በመጀመሪያው ጨዋታ ላይ ታየም አዲስ የእግር ኳስ ሰው መወለዱን ሆነ ከሁለት የውድድር ዓመታት በኋላ ደግሞ ክሪስቲያኖ ሮናልዶ የኦልትራፎርድ ቁንጮ ተጫዋች ሆነ። በ2006-2007 የውድድር ዘመንማ ከ20 በላይ ጎሎችን አስቆጠረ በሊጉም። በ2008 ከዩናይትድ ጋር ፕሪምየር ሊግን የአውሮፓ ቻምፒየንስ ሊግን አነሳ። በሁሉም ውድድሮች 42 ጎሎችን በማስቆጠር እጅግ ልዩ ተጫዋችነቱን አስመሰከረ። በ2008 በዩናይትድ ባሳየው እጅግ የተሳካ አቋም የተነሳ ክሪስቲያኖ ሮናልዶ የባለንደኦር ሽልማትን ለመጀመሪያ ጊዜ ተቀበለም። ያኔ ኮከብ የሚያሳድዱት ማድሪዶች የኦልትራፎርድን በር ሮናልዶን ፍለጋ ማንኳኳታቸውን ጀመሩም። ሮናልዶ ከኦልትራፎርድ ይለቃል የሚለው ወር እየተናፈሰም ግን ማንቸስተር ዩናይትድ በዚህ ጥበበኛ ፖርቱጋላዊ ጎል አምራችነት ለተከታታይ 3 ዓመታት የፕሪሚየር ሊግ ዋንጫ አነሳ። ከ2007 እስከ 2009 ዩናይትድና ሮናልዶ ሻምፒዮን። በ2009 ዩናይትድ እንደገና ከባርሴሎና ጋር ለቻምፒየንስ ሊግ ፍጻሜ ደረሳም። ባርሴሎና ዩናይትድን ሁለት ለባዶ አሸነፈ። ያ ጨዋታ ክሪስቲያኖ ሮናልዶ የዩናይትድን መለያ የለበሰበት የመጨረሻው ትልቅ ጨዋታ ሆነ። ከሳምንታት በኋላ የዝውውር ሪከርድ በጥበበኛው ኮከብ ተሰበረ። ማድሪድ 80 ሚሊዮን ፓውንድ አቀረበ። ሮናልዶ የልጅነት ህልሜ ወዳለው ሳንቲያጎ ቤርናባው ተዛውረ። አዲሱ ተጽዕኖ ፈጣሪው ታታሪው ጋላክቲኮ የዓለማችንን ቁጥር አንድ ክለብ ተቀላቅለ።

በጥረት የመጨረሻውን ስኬት የጨበጠ የማይተኛ የማይዘናጋ ይኳሰው በሳንቲያጎ ቤርናባው በመጀመሪያ ዓመት ብቻ በ35 ጨዋታዎች 33 ጎሎችን ከመረብ አሳረፈ። በ2010-2011 ውድድር ዘመን ደግሞ የላሊጋው ኮከብ ጎል አግቢ ሆኖ የፒቺቺው ተሸላሚ ሆነ። በ34 ጨዋታዎች 40 ጎሎችን ከመረብ በማሳረፍ ሪያል ማድሪድ ባርሴሎናን በኮፓ ዴልሬ በዚህ ዘመን ሲያሸነፍ የማሸነፊያ ጎሏ

በሪያል ማድሪድ ሮናልዶ መነሳቱን አላቆመም። በየጊዜው የሚጨምር የማይታመን ብቃት የሚያሳይ ጎል ማሽን ሆነ። በ2011-2012 ላሊጋውን ከማድሪድ ጋር ወሰደ። በ38 ጨዋታዎች 46 ጎል አስቆጠረ። በዚህ ወቅት የፊፋ ባለንዶር ሽልማትን ሌላ ልዩ ብቃት ባሳየው አርጀንቲናዊው ሊዮኔል ሜሲ ተነጠቀ እንጂ ሮናልዶ መሸለም ነበረበት ብለው የሚከራከሩ በርካቶች ናቸው። ለህኛው ጠንካራው ታታሪው ሮናልዶ ስላጣው ባለንዶር ሳይሆን ስለሚመጡ ታሰበ። በ2013 በክለብና በሀገር ደረጃ ላሳየው አቋሙ ሁለተኛውን የባለንዶር ሽልማት ተቀበለም። ክርስቲያኖ ሮናልዶ በዚያ ብቻ አላቆመም። ከሊዮኔል ሜሲ ጋር የዓለማችን ምርጡ የእግር ኳስ ተጫዋች በቻምፒየንስ ሊግ ማድሪድን ዐሥረኛ ዋንጫውን እንዲያገኝ በ2013-2014 የውድድር ዘመን ትልቁን ድርሻ ተወጣም። 17 የቻምፒየንስ ሊግ ሪከርድን የሰበሩ ጎሎች በአንድ የውድድር ዘመን አስቆጠረ። ከማድሪድ ጋር የዓለም ክለቦች ዋንጫን ጨምሮ ሌሎች ክብሮችን ተጎናጸፈ። ሮናልዶ ለሦስተኛ ጊዜ ሊዮኔል ሜሲንና ማኑኤል ኖየርን በልጦ የባለንዶር ሽልማትን

በሚላኑ ሳንሴሮ ስታዲየም ማድሪድ ኡንዴሲማውን ለማግኘት ከሌላኛው የማድሪድ ክለብ አትሌቲኮ ማድሪድ ጋር ተፋጧል። በዚህ የመጨረሻ ጨዋታ ክርስቲያኖ ሮናልዶ ዶ ሳንቶስ አቬሮ የመጨረሻዋንና እጅግ ወሳኟን የመለያ ምት ካስቆጠረ ማድሪድ 11ኛ የቻምፒየንስ ሊግ ድሉን ያነሳል። በማድሪድ ጉዞ ሁሉ ከፍተኛ ሚና ያለው ሮናልዶ ሊመታ ተንደረደረ። ሮናልዶ የማድሪድን 11ኛ የቻምፒየንስ ሊግ የፈጠረችው አንጎል አስቆጠረ። ፈንጥዝያውም ሌላ ነበር። በአንድ የአውሮፓ ቻምፒየንስ ሊግ የውድድር ብዙ ጎሎችን የማስቆጠርን ሪከርድ ሰብሯል። በላሊጋ በአጭር ጊዜ 200 ጎሎች በማግባት ባለ ሪከርድ ነው። ለስድስት ተከታታይ ዓመታት በየአመቱ ከ50 ጎል በላይ በማግባት ብቸኛው የዓለማችን ተጫዋች ነው። የአውሮፓ ቻምፒየንስ ሊግ የምንጊዜም ከፍተኛ ጎል አግቢ ነው። የሪያል ማድሪድ ክለብ የጎል ሪከርድ በሱ እጅ ይገኛል። ከሊዮኔል ሜሲ ቀጥሎ የላሊጋው ሁለተኛ ኮከብ ጎል አግቢም ነው። አሁን እንደ ፎርብስ መጽሔት ዘገባ ከሆነ ሮናልዶ በአመት ገቢው ከሁሉም ስፖርተኞች ቁጥር አንድ ደረጃ ላይ ተቀምጧል። ለፖርቹጋል ብሔራዊ ቡድን ብዙ ጊዜ በመሰለፍ ለሁለት የአውሮፓ ዋንጫ ፍጻሜዎች ሀገሩን በማድረስ የተከበረ ስፖርተኛ ነው ክርስቲያኖ ሮናልዶ። አሁን ከዚህ ተጫዋች ጎን የሚጠራ ሌላ ተጫዋች አንድ ብቻ ነው፣ ሊዮኔል ሜሲ። ሁለቱም በአንድ ዓመት ከ50 በላይ ጎል የማስቆጠረን ሪከርድ ሰብረዋል። በዘመናዊ እግር ኳስ የትኛው ኮከብ ነው የሚለው ጥያቄ የብዙዎችን መጨቃጨቂያ ነው። አንዳንዶች ሮናልዶን እንደ ግትር የሚስሉት ሲበዙ ሜሲን ደግሞ እንዳይናፋር በሥራው ብዙ እንደማይኮፈስ ተጫዋች ቆጥታል። ሁለቱም ተጫዋቾች በየራሳቸው ችሎታ ብቻ የሚዳኙ ናቸው የሚሉት ፈርጉሰንን የመሳሰሉ አሰልጣኞች አሉ። ሆዜ ሞሪኖ በ2012 ላይ ሜሲ ለአራተኛ ጊዜ ሲሸለም እንዲህ ብለው ነበረ። ሜሲ የፕላኔቱ ምርጥ ከሆነ ሮናልዶ ደግሞ የመላው ሥነ ፍጥረት ዩኒቨርስ ምርጥ ነው። አንድ ተጫዋች ምርጥ ስለሆነ ባለንዶር የምትሸልሙ ከሆነ ለሜሲና ለሮናልዶ ስጧቸው። ግን ሁለቱ ተመሳሳይ ችሎታ ካላቸው አንዱ አራት ጊዜ አንዱ ደግሞ አንድ ጊዜ ሽልማት ማግኘቱ ተገቢ ነው ትላላችሁ? ሲሉ አወዛጋቢ አስተያየት ሰጥተው ነበረ። ክርስቲያኑ ሮናልዶ አባቱን በ20 ዓመቱ በሞት አጥቷል። በ2004 በሱናሚ አደጋ አንድ የ8 ዓመት ልጅ ከ19 ቀናት በኋላ ቤተሰቦችን በሞት አጥቶ እሱ በሕይወት ሲገኝ የሮናልዶን ሰባት ቁጥር መለያ ለብሶ ነበር። ያንን በቴሌቪዥን መስኮት ያየው ሮናልዶ ኢንዶኔዥያ ድረስ ሄዶ ቦታውንና ልጁን ጎብኝቷል። ገንዘብም አሰባስቧል። በትውልድ ቦታው ማዴራ የእናቱን ሕይወት ላተረፈ አንድ ሆስፒታል 100 ሺህ ፓውንድ ለግሷል። በ2011 1.5 ሚሊዮን ዩሮ ከወርቅ ኳስ ሽያጭ አግኝቶ በጋዛ ለሚገኙ ሕፃናት ትምህርት እንዲውልም ለግሷል። የሴቭ ዘ ቺልድረን አምባሳደር ነው። በጣም ሌሎች በርካታ የበጎ አዳጎት ሥራዎችንም የሚሰራል። በዓለም ላይ ገበያ ካላቸው ስፖርተኞች መካከል ስሙ ከፍ ብሎ አለ። በትውልድ ከተማው ማዴራ 2006 ላይ ሲአር 7 የሚል የፋሽን ቡቲክም ከፍቷል። በስሙ ሃውልትም ማዴራ ላይ ቆሞለታል። I, knew it, I was

እንግሊዛዊው ዳይሬክተር አንቶኒ ወንኪ አዘጋጅነት ሮናልዶ የሚል ፊልም በ2015 በፖርቹጋላዊ ኳስ ተጫዋች ሕይወት ዙሪያ ተሰርቶ ተጠናቋል። በማዲራ ሌስበን ማድሪድና እና ማንቸስተር ከተሞች ተቀርጿል። የልጁ ክርስቲያኖ ጁኔርን ሕይወት ጨምሮ ሮናልዶ ያለው የግል ሕይወት ከእህቶቹ፣ ወንድሞ ከእናቱ ጋር ያለው ግንኙነት የኳስ ሕይወቱ ባሻገር ተፈትሿል።

በሶስት የውድድር ዓመታት የአውሮፓ ቻምፒየንስ ሊግ ኮከብ ጎል አግቢ ነው። በ2008 የአውሮፓ ምርጥ ተጫዋች ተብሏል። ሶስት ጊዜ የባለንዶር ሽልማትን ወስዷል። እሱ ኳስ በትልቅ ክለብ መጫወት ከጀመረበት ጊዜ ጀምሮ ለስምንት ጊዜያት ያህል በተመልካቾች ምርጫ በአውሮፓ ምድር የዓመቱ ምርጥ ቡድን ውስጥ በተከታታይ ስሙን አስቀምጧል። ሮናልዶ ጎል ካላገባ አልተሰለፈም ማለት ነው ተብሎ እስኪወራለት ድረስ ጎሎችን ያመርታል። እጅግ ታታሪ ልምምድን የሚያከብር በትናንት ሥራው የማይዘናጋ ከማዴራ ፉንቻል እስከ ታላቁ ሪያል ማድሪድ ሜዳ ስኬትን በስኬት እየደራረበ የዘለቀ ኮከብ በ2004 ኦልትራፎርድን ሲቀላቀል በአጭር ጊዜ የዓለም ምርጥ ተጫዋች መሆን እፈልጋለሁ እነ ጆርጅ ቤስት ዴቪድ ቤካም በደረሱበት ክብር ከተገኘው እጅግ እደሰታለሁ ብሎ ነበር ዓመታት አልፈው ግን ከእነሱ የተሻለ ስኬትን ፈጥሯል ክሪስቲያኖ ሮናልዶ ዶስ ሳንቶስ አቬሮ